ከሰው ወጣ ባለ ከልምድ ወጣ ባለ መንገድ እንዲፈጠር ያለ አባት ከእናት እንዲፈጠር የተፈለገበት ዓላማ ምንድን ነው የሚል ነው። ይህን ጥያቄ የሚገርማችሁ ማርያም ራሷ ጠይቃ ነበር። ማንን? መልአኩ ጅብሪልን ጠየቀችው። ለምንድን ነው ከእኔ በዚህ መንገድ መገኘት ያስፈለገው ብላ ጠይቃለች። ገብርኤልም ወይንም ጅብሪል ዓለይሂ ሰላም መልሶላታል፣ ከአላህ ዘንድ የተቀበለውን መልስ ምን ብላ ጠየቀችው ከተባለ፣ በሱራ መርየም ላይ ወይም የማርያም ምዕራፍ ላይ የሚለውግ ላይ ሁለተኛ ገጽ ታገኝታላቸው። ምን ብላ ጠየቀችው አለት ረቢ አና የኑ ወለት አና የኑ ላም ወለም የምሰስኒ በሻር ቃለ ከሊክ ላሁ የክልቁ ማ የሻ ኢዛ ቀ አምራ ፈኢነማ የቁሉ ላሁ ኮይን ፈይኩን። ጠየቀች እሷ ለምንድን ነው ወይንም እንዴት ነው ለእኔ ወንድ ያልነካይ ሲሆን በዚህ መንገድ ልጅ መገኘት ያስፈልገው ለምንድን ነው ብላ ጠይቃ ነበር። ምን አላት እርሱ፣ ወሊነ ጀዐለሁ። አያ አምላክሽ አላህ ለዚህ ጥያቄሽ መልሱን መን ብሎሽ አላላት? ተአምር ላደርግ ዘንድ ነው ብሎ አላት። ተአምር ብሎ ማለት ትርጉሙ ምን ማለት ነው? ከተለምዶ ህግ ወጣ ያለ ስርዓት ማለት ነው። የተለመደው ምን ነበር? እስከዛሬ ወንድና ሴት ግብረ ስጋ ግንኙነት ያደርጋሉ፣ ሰውን ይወልዳሉ። ይሄ ነበር የተለመደው። አምላክ አላህ ስብሐነ ወተዓላ ደግሞ ከዚህ ወጣ ባለ መንገድ ያለ ወንድ ከሴት ልጅ ብቻ በማስገኘት እርሱ ያለወንድ ከሴት ብቻ በማስገኘት ተአምራዊ አምላክ እንደሆነ ይህንን ሊያሳይ ዘንድ ፈልገው ነው። አምላካችን አላህ ሱብሓነሁ ተዓላ ሰውን በአራት መንገድ ነው የፈጠረው። አንደኛ ያለ ወንድ ያለ ሴት፣ ያለ ወንድ ያለ ሴት፣ እርሱም ማነው ነው አዳም ነው ቻን። ሁለተኛ ከወንድ ብቻ ያለ ሴት፣ ማነች እርሷ? ሔዋን ነች። ሶስተኛ ከሴት ብቻ ያለ ወንድ፣ ማን ነው? እርሱም መሲሁ ነው ዒሳ አራተኛ ከወንድና ከሴት እኛ ሁላችንም ማለት ነው። አምላክ አላህ ስብሐን ወተዐላ በአራቱን መንገድ ፈጥሮ አሳይቶናል። በአንድ መንገድ ብቻ የሚፈጥር ሳይሆን በሁሉም በሻው መንገድ በፈለገው መንገድ የሚፈጥር መሆኑን ይህንን ተአምር ማድረግ የሚችል አምላክ መሆኑን ሊታይበነፊሁ ላይ ያንን አደረገ አንድ የስራን ታቋረጭ ከይቅርታ ጋር ሚታድርግና አዳም አዳምጭሽ ነገራችን እና አዳምን ፈጠረ አምላክ አላህ ስብሐን ወተዐላ ያለ እናትም ያለ አባትም አያችሁ። በእርሱ አንፃር ማን ተፈጥሯል ከተባለ እኛ ተፈጥረናል ከእናትና ከአባት። ከዚያ በኋላም ለካ አላህ ስብሓነው ተዓላ ከወንድ ብቻ ያለ ሴት ማን ፈጠረ? ሐዋን ፈጠረ። በእርሱ አንፃር ደግሞ አራተኛ ፈጥሮ ሊያሳየም ፈለገና ያለ ወንድ ከሴት ብቻ መፍጠር ፈለገ። መሲሆን ፈጠረ። ዓላማው ምንድን ነው ተብላ ስትጠየቅ ጊዜ ተአምር ሊያደርግ ዘንድ ብሎ መልአኩ ገብርኤል ነግሯታል፣ ለመርየም ዓለይሃ ሰላም እንደ እስልምና ከሌሎች በጣም ተአምራዊ መንገድ

ከተፈጥሮ ሕግ ወጣ ያለ ነገር በእነርሱ ላይ አምላክ ስላደረገ። በማርያም ላይ ተአምርነቷ ምንድን ነው ከተባለ ማንም ወንድ ሳይገናኛት ልጅን የወለደች ብቸኛዋ የዓለማችን ሴት ነች። አያቸው በመሲሁ በኩል ከተባለስ ያለማንም አባት ከሴት ብቻ የተገኘው ብቸኛው ወንድ ልጅ የዓለማችን ወንድ ልጅ። ታዲያ እነዚህ ተአምር አይደሉ? ከእኛ አንፃር ናቸው። ምክንያቱም ከእኛ ከተፈጥሮ ሕግ ወጣ ባለመንገድ አምላክ አላህ ሱብሓነሁ ወተዓላ በመሲሁም ላይ በማርያም ላይ ስላደረገ ሌላኛው በቁርአን ላይ አንድ ሴት ብቻ ነች ስሟ የተጠቀሰችው። ዓላማ ምንድን ነው? እሷ የመጠቀስ የተፈለገበት በቁርአን ላይ እርሷ ማርያም ነች የሚል ነው። በጣም ጥሩ ጥያቄ ነው። አምላክ አላህ ስብሓነሁ ወተዓላ ለምንድን ነው የማርያምን ስም አሁን ያስፈልገው በቁርአን ላይ? በነገራችን ላይ ስራዎቻቸውን እና ገድላቶቻቸውን የሰሯቸውን ታላላቅ ስራዎች እየጠቀሰ ስማቸውን ያልጠቀሳቸው በርካታ ሴቶች አሉ በቁርአን ላይ ለምሳሌ፣ አሲያ የፈርዖን ሚስት የነበረችው ሙሴን ተንከባክባ ያሳደገች እንደሆነች አላህ ሱብሐነሁ ወተዓላ በቁርአን ላይ ጠቅሳትና ታሪኳን እርሷን የምእመና ሴቶች አርአያ እርሷና ማርያም እያለ ጠቅሳቸዋል። ተፈሽላ አይደለ ያ ነው። ነገር ግን የርሷን ስም አልጠቀሰውም። ለምን የማርያምን መጥቀስ አስፈልገ? አላማው ምንድን ነው? የአምላክ ጥበብ ምንድን ነው ማርያምን ብቻ ማውሳቱ? ለዚያ ላይ በጣም የሚደንቀው ምንድነው ከመሲሁ ጋር እያያዘ ነው ብዙ ጊዜ የሚያነሳት እርሷን መጥቀስ ያስፈልገው አምላክ አላህ Subhanahu Wa Ta'ala ከመሲሁ ጋር እያያዘ ኢሳ ካለ በኋላ አላህ ቁርአን ላይ አስተውላችሁ ከሆነ ኢብኑ መርየም ይላል። አንድንም ነብይ ጠቅሶ አከሌ እንትና ልጅ እያለ ባንድ ላይ አይጠቅስም ኢሳ ብቻ ሲቀር አላችሁ አላ አረ አከሌ እንትና ልጅ እያለ ባንድ ቦታ አይጠቅሳቸውም። ኢሳ ካለ በኋላ ኢብኑ መርየም ይላል። ወኢዝ ቃለ ኢሳ ኢብኑ መርየም የማርያም ልጅ ኢሳ ባለ ጊዜ ይላል። ኢሳ ባለ ጊዜ ብቻ ለምን ለምን አይልም አላህ

አምላክ ራሱ የመሲሁ አባት ነው ብለው ለሚያምኑ ሰዎች ላ የእኔ ልጅ ሳይሆን የማርያም ልጅ ነው የሚለው ሊገልጽ ዘንድ ዒሳ ካለ በኋላ በሙሉ ቁርአን ላይ ኢብኑ መርየም የማርያም ልጅ እያለ ያስከትሎ ይናገራል። ስለዚህ ማርያም ማንሳት ያስፈለገበት ምክንያት አንደኛው ለዚህ ነው፣ የሰው ልጅ መሆኑን ሊገልጽ ዘንድ አላ ስብን ተላ አላማው። ሁለተኛ የምእመናት ሴቶች አርአያ እያለ አላ ስብን ተላ ያነሳታል። የምእመናት ሴቶች እርሷን ተምሳሌ ታድርገው እንዲያዩና ወደ አምላክ እርሷን መስለው እንዲቀርቡ አላህ ሱብሓነሁ ወተዓላ አዟል። በቁርአን ላይ በምንድና ራእያ የሆነችው ከተባለች በጣም ጻድቅ ሴት ነበረች። ይህን ያለው አላህ ራሱ ነው። በሱረቱል ማኢዳ ላይ ሲናገር ወኡሙሁ ሲዲቀቱን ይላል። እናቱ ግን ጻድቅ ነበረች እያለ ይናገራል። ምን ነበረች? ጻድቅ ነበረች ይላል። የጻድቅነት ደረጃ ከነብይነት ደረጃ በመቀጠል ነው። የሚገርማችሁ የሴት ነብይ አልተላከም እንጂ ቢላክ ማርያም ትሆን ነበር ይላሉ ዕለሞች። ምክንያቱም መላእክ እየመጣሁላ ያናግራት ነበር

የተመረጠች ነች። አላህ ጎ እዛው ላይ ምናለ ወስጠፋኪ ዓላ ኒሳ ልዓለሚን ከዓለማት ሴቶች ሁሉ አንቺ ተመርጠሻል አለት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን ብለዋል? በጥቂቱ ሁለት ንግግራቸውን ብቻ ንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም ስለ ምድራዊ ህይወቷ ሲገልጿት ምናሉ? በዚህ ዓለም ላይ ከወንዶች ጽድቅናን የተጎናጸፉ በርካቶች አሉ። ከሴቶችም እንደዚያው የጽድቅናን ደረጃ የተጎናጸፉ በርካቶች አሉ

ቃለ ነቢይ ሰለላሁ አለይሂ ወሰለም ነቢያችን ሰለላሁ አለይሂ ወሰለም የማርያምን የቀጣዩን ዓለም ዕጣ ፈንታቸውን ሲናገሩ ምን አሉ? አፍዶል ኒሳ አህሊል ጀና አርበዓ ወሁም መርየም፣ ወአሲያ፣ ወፋጢማ ከዲጃ። የገነት ታላላቅ ሴቶች አራት ናቸው አሉ። ለናሙናነት ያክል አራቱን ሊገልጹ ይፈልገዋል። ከነዚያ የገነት ታላላቅ ሴቶች መካከል አንደኛዋ የመሲሁ እናት ማርያም ነች እያሉ ተናገሩ። በምድራዊ ሕይወቷ ጻድቅ ነች፣ በቀጣዩ ዓለም የገነት ነች ብቻ ሳይሆን የገነት ታላቋ ሴት ነች ብለው ገልጸዋታል። ይችነች ማርያም። ታዲያ ማርያም ለምንድነው የጸደቀችው? ምክንያቱ ምንድን ነው? የጸደቀችበት ምክንያት ምንድን ነው ከተባለ አምላክ አላህ በቁርአን ላይ ወካነት ሚን ቃኒቲን ይላል። በእኔ ትእዛዝ ላይ ቀጥ ካሉት ነበረች ብሎ ገለጻት። አንዱን አምላክ አላህ ስብሓነሁ ወተዓላን በብቸኝነት የምትገዛ ነበረች። በእርሱ ላይ ቅንጣት ሌላን አካል አታጋራም። በነቢይ እጅ ተንከበክሆነ ያሳደጋት ማን ያሳደጋት ከተባለ ዘከሪያ ዓለይሂ ሰላም፣ የያሕያ አባት

ከእኔ በሆነው የጌታዋን ቃል የምታምን ነበረች። አለ በነቢያት ላይ የወረደውን ቃል ታምናለች፣ ትቀበላለች። ወክቱብህ በመጽሐፍቶች ታምናለች። ወኪያነት ሚን ልቃሊቲ በእኔ ትዕዛዝ ላይ ቀጥ ካሉት ነበረች እያለ ገለጻት። በዚህ ነው የጸደቀችው። ሌላኛው ስለ መሲሁ ስራዎች ነው የጠየቀችው። መሲሁ በቁርአን ላይ በርካታ ተምራቶች እንዳደረገ ይታወቃል። ነፍስን ፈጥሯል ምናምን ያልሽው እሱ ስህተት ነው። እሱ የፈጠረው ምን እንደሆነ ላስረዳችው። በቁርአን ላይ ተጠቅሷል። በሁለት ቦታ ላይ ሱረት ልማይዳ እና ሱረ አልዕምራን ላይ የመሲሁ